እንዴት ቆያችሁን። ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ ጥንቅሮችን የምታደምጡበት የመረጃ ክፍለ ጊዜያችን የዩቲዩብ ገጻችን ላይ ትገኛላችሁ። ውድ ቤተሰቦቻችን የአስር ቀኑ የዝውውር መስኮት በይፋ ከተዘጋ በኋላም ክለቦቹ በቀጥታ ወደ ዓለም ክለቦች ዋንጫ ያመራሉ። ግን በዚሁ አጋጣሚ ሌሎች ክለቦች ዝውሮችን መፈጸም ይችላሉ። ለአብነት ያክል የሕክምና ምርመራ ማድረግ ይቻላል። ድርድሮችን ማድረግ ይቻላል። ከዛ በኋላ ቀጣይ ሳምንት ሰኞ በሚከፈተው የዝውውር መስኮት ላይ ማጠናቀቅ ይቻላል። እስከዛ ድረስ የሚጠናቀቁ ትልልቅ ዝውውሮች ይጠበቃሉ። ግን በመጀመሪያው አስር ቀናት ውስጥ የክለቦችን የዝውውር መስኮት ከተመለከትን ትልቆቹ ክለቦች በተለይም በዓለም ክለቦች ዋንጫ የሚሳተፉት ከፕሪሚየር ሊግ ቼልሲ እና ማንቸስተር ሲቲ፣ ከስፔን ላሊጋ እንደ ሪያል ማድሪድ የሉ ክለቦች ተጫዋቾችን ሲያስፈርሙ ተመልክተናል። የአሰልጣኝ ሹም ሽርም በነኛ አጭር ቀናት ውስጥ በስፋት የተመለከትንበት ጊዜም ነበረ። እንደሚታወቀው በእርግጥ ለአሰልጣኝ ሹም ሽር ጊዜ ገደብ የለውም፣ እንደሚታወቀው አሰልጣኞችን መሾም መሻር ይቻላል። የሲቲ ግን በጣም የተለየ አስር ቀናትን ያሳለፈው ከሌሎች የፕሪሚየር ሊግ ክለቦች አንጻር ከተመለከትነው ለአብነት ያክል የአራት ተጫዋቾችን ዝውውር ጨርሶ አለ ማንቸስተር ሲቲ። ታይጃኒ ራይንደርስም ከደቂቆች በፊት ነው ማንቸስተር ሲቲዎች ይፋ ያደረጉት። የስ ሚላኑን የመሀል ሜዳ ተጫዋች ራይንደርስን በአምስት ዓመት ኮንትራት ነው ማንቸስተር ሲቲዎች የግላቸው ያደረጉት። የ55 ሚሊዮን ዩሮ ክፍያም ከፍለዋል ለዚህ ተጫዋች። በጣም ጥራት ያለው ተጫዋች ነው። በነገራችን ላይ ሲቲዎች በጣም የተጋነነ የሚባልም የዝውውር ሂሳብ አልከፈሉም። አሁን አማካዮች ካላቸው የገበያ አንጻር የማይስተር ሲቲ በዝውውር መስኮቱ አራተኛ ፈራሚ ሆኖ ነው የጨረሰው። ታይጃኒ ራይንደርስ እና ሪያን ቼርኪን አስፈርመዋል። ሪያን አይት ኑሪን አስፈርመዋል የነቃ ተሳትፎን ያደረገ ክለብ ማለት ይቻላል። የጆሴፍ ፔፕ ጋርዲዮላ ቡድን ማንችስተር ሲቲ ኔዘርላንዶ አማካኝ ራይንደርስ በኤስ ሚላን ቤት የ104 ተጫዋታ አድርጎት ነበረው 19 ግቦች እንዲሁ 9 አሲስቶችን ያበረከተም። ተጫዋቹ በተጨማሪም አንድ የጣሊያን ሱፐር ካፕ ዋንጫን ሲያሸንፍ የሴሪ ዓመቱ ምርጥ አማካኝ ሽልማትንም አንድ ጊዜ መቀናጀት የቻለ ነው። ተጫዋቹ ማንችስተር ሲቲን ከተቀላቀለ በኋላ ከሰጣቸው ሀሳቦች ውስጥ አንደኛው የኔዘርላንዱ አማካኝ ታይጃኒ ሬንደርስ በቀጣይም ዋንጫዎችን ማሸነፍ ከዚህ ክለብ ጋር ሕልም እንዳለው ማይስተር ሲቲ ከዓለም ምርጥ ክለቦች አንዱ ነው። ስለዚህ ነው እዚህ የመጣሁት በጣም ደስተኛ ነኝ ብሏል። ከፊርማው በኋላ ጋርዲዮላን የምከታተለው ከባርሴሎናም ጀምሮ ነው። ማይስተር ሲቲ የዓለም ምርጡ አሰልጣኝም አለው ብሏል። አራያው ደግሞ ሊዮኔል አንድሬስ ሜሲ መሆኑን የተናገረው እግር ኳስ ዋንጫ ስለማሸነፍ ነው። ማንችስተር ሲቲ ውስጥ ዋንጫዎች እንደማሸነፍ ተስፋ አደርጋለሁኝ ብሏል ከፊርማው በኋላ። በጣም አስደናቂ የሚባል ተጫዋች አለ አግኝተዋል ምናልባት ሪያን ቼርኪን ወደ ቡድኑ ስላመጡ ሪያን ቼርኪ በተወሰነ መንገድ ተቀራራቢ የሚመስል ግን በጣም የተለያዩ ተጫዋቾች ናቸው። ከታይጃኒ ሬንጀርስ ሬንጀርስ ሞር የአማካኝ ስፍራውን በጥልቀት የሚሸፈነ ተጫዋች ሲሆን ሪያን ቼርኪ ለአስር ቁጥር በጣም የቀረበ በዛ ላይ ክህሎት የተሞላው ከ በስፔንና በፈረንሳይና በጀርመን ብሔራዊ ቡድን መካከል በነበረው ጨዋታ ላይ እንደዚሁም ስፔን ከፈረንሳይ በነበራቸው ሁለቱም ጨዋታ ላይ በደንብ ራሱን ያሳየ ይመስለኛል። ራያን ቼርኪም ማንችስተር ሲቲ ከኦሎምፒክ ሊዮን ነው ተጫዋቹን ያስፈረመው። ደጋፊ በማዝናናት ይታወቃል። ተጫዋቹ ሶስተኛ ፈራሚያቸው ነበረ ለፔፕ ጋርዲዮላ ቡድን። ተጫዋቹ በሁለቱም የቀኝም የግራም እግሩም በኩል መንገድ ኳሶችን መጫወት የሚችል አይነት ፕሮፋይል ያለው ተጫዋች ነው ቼርኪ የማይታመንበት አንድ ነገር መከላከሉ ላይ ያለው ሚና ነው። በተወሰነ መንገድ መከላከል የማገዝ ችግር ያለበት በሚል እንግዲህ ትችቶች ይነሱበታል። የማይሰርሲቲ ደጋፊዎች ገና ከመጀመሪያው ቀን በሁሉም ነገር ጥንቅቅ ያለ ተጫዋች ላይ መለከቱ ይችላሉ ተብሎ የተታሰባለ በዚህም ረገድ። ይሁን እንጂ ኳስ በመቆጣጠር የተለዋዋጭ የሜዳ ክፍሎች ላይ በመገኘት በተለይ የሜዳ ክፍሎችን ቀይሮ በመጫወት በዚሁም ኳሶችን ሲያገኝ ተጋጣሚ ላይ ጫና በማሳደር ረገድ ሩያን ቸርኬ በጣም የተሻለ ተጫዋች ነው በዛ ላይ ደግሞ በሁለቱም እግሩ ኳሰነ መጫወቱ በቀኝም እንዲሁም ግራ በሁለቱም የሜዳ ክፍል ላይ በአማካኝም ቦታ ላይ መጫወት ይችላልና ሁለገብ ተጫዋች ነው ፔፕ ጋርዲዮላ ያገኙት በዚህም ረገድ ስለዚህ የማንቸስተር ሲቲ የክረምት የዝውውር መስኮት ማለትም የመጀመሪያው አስር ቀን ከሞላ ጎደል በጣም አሪፍ የሚባል ነው። ለእነኝህ አጠቃላይ ስድስት ወራትን ወደኋላ መለስ ብለን የጥርንም ካየን ሲቲን መርሙሽን በ75 ሚሊየን ሮ ኒኮ ጎንዛሌዝን 60 ሚሊየን ሮ ኩንሳቮን 40 ሚሊየን ሮ ቪክተር ሬስን 40 ሚሊየን ሮ ሪያን አይት ኑሪን 50 ሚሊየን ሮ ቸርኪን 40 ሚሊየን ሮ ራይንደርስን አጠቃላይ ሂሳቡ ማለት ነው ወደ 70 ሚሊየን ሮ ጉርሻን ጨምሮ 375 ሚሊየን ሮ ወጪ አድርጓል ባለፉት ስድስት ያገኛቸው ተጫዋቾች ደግሞ ለአንድ ቡድን ሙሉ ግንባታ የሚያስፈልጉ ናቸው እና በጣም የተሻለ ጊዜን ማሳለፍ ይችላል ተብሎ ይጠበቃል። ማንቸስተር ሲቲ። በሌላኛው በቼልሲ በኩል ዓለም ክለቦች ዋንጫ ከሚሳተፉ ክለቦች ውስጥ አንደኛው ነው። በርከት ያሉ ተጫዋቾችን ወደ ዓለም ክለቦች ዋንጫ ይዞ አይሄድም። በእርግጥ ያስፈረማቸው የተወሰኑ ተጫዋቾች እንዳሉ ይታወቃለ። ቼልሲ በዋነኝነት ከፈለጓቸው ተጫዋቾች ውስጥ ያላገኙት አለ። ላብነት ያክል ጄም ጌንትስን ለማስፈረም ከቦሩሲያ ዶርትመንድ ያደርጉት ጥረት አልተሳካላቸውም። በዛ ረገድ እንደ ስኬት ላይ ይታይ ይችላል። በእርግጥ ግብ ጠባቂውንም የተውበት መንገድ በሂሳብ ጉዳይ ለመስማማታቸው ነው። ከዛ ውጭ ግን ውሰት ላይ የነበሯቸውን ተጫዋቾች ለአብነት ያክል ረዥዋ ፍሌክስን ከቡድን ስብስብ ውጭ ያደረገውታል ምናልባት ሲጠበቅ የነበረ ነው። ተጫዋቹ በቂ የመጫወቻ ጊዜንም እንዳላገኘ ይታወቃል። በቼልሲ ቤት ከቡድኑ ጋር ብዙ አልተላመደም። በውሰትን ያሳለፈው ከኤስ ሚላን ጋር ጥሩ የሚባል ጊዜም አልነበረም ኤስ ሚላን ቆይታው። ለማንኛውም ቼልሲዎች ይህንንም ተጫዋች ከዓለም ክለቦች ዋንጫ ስብስባቸው ውጭ ያደርገውታል። በቼልሲ በኩል ሌላኛው ከስብስብ ውጭ የተደረገው አክስለ ዲሳሲ ነው። ይህም ተጫዋች ከስብስብ ውጭ ሆኗል። ስለዚህ በቀጥታ ለገበያ ይቀርባሉ ማለት ነው እነዚህ ተጫዋቾች። ስለዚህ ቼልሲ በዓለም ክለቦች ዋንጫ ላይም ግብ ጠባቂ ፔትሮቪችን ጨምሮ ዲሻሲ፣ ዦዋ ፍሌክስን ይዟቸዋል። የደም በተቃራኒው ክርስቶፈር ንኩንኩን ይዞ መሄዱን ነግረናቸዋል። በቼልሲ በኩል የነበረው የዝውውር መስኮት በተወሰነ መንገድ ነባር ተጫዋቾችን የማቆየት ያክልም ነበረ። በእርግጥ የተወሰኑ በዝውውር መስኮቱ ላይ ያመጧቸው ተጫዋቾች ነበሩ። ከስፖርቲንግ ሊዝበንም አስቀድሞ በጥር ካመጧቸው ተጫዋቾች ውስጥ ያዛደቋቸው ዝውውሮች ነበሩ፣ ግን እነ ኬንድሪ ፓይዝን እንደዚሁም እነ ዊሊያምስን በዓለም ክለቦች ዋንጫ በኋላ ነው የሚያገኙት። እንዲሁም ኬንድሪ ፓይዝን የሚያገኙት 2026 ላይ ነው ከአዲስ ፈራሚዎቹ። ለማንኛውም ከሞላ ጎደል ማሬ ስካም ስብስባቸውን ይዘው ወደ አሜሪካ የሚያቀኑ ይሆናል። የተወሰኑ የዝውውር መረጃዎችን ግን እናክልላችሁ የናፖሊና የኬቨን ደብሮና ጉዳይ ኦልሞስት ያለቀለት ብሎታል። የተወሰኑ የጥቅማጥቅም ጉዳዮች ብቻ ይቀሩታል። ዴቪድ ኦርኔስቴን መረጃውን ይዞት የወጣው ከጥቅማጥቅም ጋር በተያያዘ ብቻ የተወሰነ ነገር የሚቀረው ዝውውር ብሎታል። ጋላታ ሳራይ ደግሞ ሌሮይ ሳኔን ለማስፈረም አሁን በጣም የተሻለው ቡድን ሆኗል። ደም የጋላታ ሳራይ ፕሬዚዳንት እጅግ በጣም የተሻለ ቦታ ላይ ነን ብለዋል። ይህን ተጫዋች ለማስፈረም በሚደረገው ጥረት ላይ ንግግሮች እንደቀጠሉ ናቸውም፣ ትልቅ የሚባል ፉክክር እንዳለ ይታወቃል። ከበርካታ ክለቦች በተለይም ከእንግሊዝ ፕሪሚየር ሊግ ጨምሮ በርካታ ፈላጊዎች እንዳሉት ይታወቃል። ሌሮይ ሳኔም ግን ወደ ጋላታሳራይ የማምራቱ ነገር አሁን እርግጥ እየሆነ የመጣ ይመስላል። ፋብሪዚዮ ሮማኖ ታማኙ ዴቪድ ኦርኔስቲም መረጃውን አረጋግጠውታል። ሌላኛው ባርሴሎናም ሆነ ጋርሺያን ለማስፈረም ሲያደርገው የነበረው ጥረት ተጠናቋል። የአምስት ዓመት ኮንትራት ይፈርማል። ስለዚህ ከኢስፓኞል ወደ ባርሴሎና የሚያደርገው ዝውውር ተጠናቋል ማለት ይቻላል። ግን አንድ ዝውውር ዛሬ በጣም አነጋጋሪ ነው። ሞንዶ ዲፖርቲቮ ከባርሴሎና ጋር በተያያዘ ይዞት የወጣው ባርሴሎና ኢቫነ ፔሪሲችን በነፃ ዝውውር ከፒስቪ ንዶቨድ ሲለቅ የግላቸው የማድረግ እቅድ አላቸው እየተባለ ነው። በተለይም የክንፉን የማጥቃት ኮሊደር ለማገዝ ሊዊስ ዲያዝ፣ የማንቸስተር ዩናይትድ ማርከስ ራሽፈርድን ጨምሮ በር በርካታ አማራጮችን ይዘው ነበረ። ኒኮ ዊሊያምሰን እንኳን ትተውታል። እናም በሞንዶ ዲፖርቲቭ በበኩሉ ይፋ የተደረገው ወጪ ላለማውጣት ይህንን የነፃ ዝውውር እየተመለከቱት ነው እየተባለ ነው። በጣም አነጋጋሪ መረጃ ነበረ፣ ውድ ቤተሰቦቻችን። ለማንኛውም ባርሴሎኖች እንግዲህ እንዴት ያደረጉታል ይህ ዝውውር የሚለው ይጠበቃል። ብራዚል በቬኒሽስ ጁኒየር ግብ አንድ ለባዶ ባሸነፈችበት ጨዋታ ደግሞ እንግዲህ ቬኒሽስ ጁኒየር ራሱ ጉዳት እንዳጋጠመው ተረጋግጧል። ካርሎ አንቸሎቲም መቀጠል አልቻለም ብለዋል እናም በቀጣይ እንግዲህ ተጫዋቹ የጉዳቱ መጠን እንዳይገረሽበት በሚል ቅያሬ እንዳስፈለጋቸውን የተናገሩት ማርካ ነው መረጃውን ይዞት የወጣው አዲሱ ፈራሚያቸው ዲያን ሁይሰን ለሪያል ማድሪድ መጫወት ለትልቅ ክለብ መጫወት ነው እና ትልቅ ዋንጫዎችን ለማምጣት ጥረት እናደርጋለን ያለበት አጋጣሚ ነበረ በማንቸስተር ዩናይትድ በኩል ደግሞ የሚጠበቁ ዝውውሮች አሉ። ግን ዛሬ ለየት ያለው ነገር አድሪያን ራቢዮ ማንቸስተር ዩናይትድ ከሁለት ዓመት በፊት ሊቀላቀል ከጫፍ ደርሶ እንደነበረ እናስታውሻለን። ይህ ተጫዋች ዝውውሩን በወቅቱ ውድቅ ያደረገበት ምክንያት ማንቸስተር ዩናይትድ ወቅታዊ አቋሙ ጥሩ አልነበረም፣ እናም ባለመፈረሜ አሁን አልጸጸትም፣ ዩናይትድ ካለበት ሁኔታ አንጻር ሲል ተደምጧል። አይሰር ዩናይትድ ሊያስፈርማቸው በርካታ ጥረት ካደረገባቸው ተጫዋቾች ውስጥ አንደኛው እንደነበረ ይታወቃል። ይህ ተጫዋች ታዲያም በማንቸስተር ዩናይትድ አለመምጣቱን እንደማይጸጽተው ነው ዛሬ በነበረው ከአንድ ሚዲያ ጋር በነበረው ቆይታ ላይ ያረጋገጠው በማንቸስተር ዩናይትድ በኩል የሚጠበቁ ዝውውሮች አሉ። በተለይም የፊት መስመሩ ላይ ብሪያን መቤሞ፣ እንደዚሁም ደግሞ የቪክተር ጊኬሬስክ ጉዳይ ይጠበቃል። በነገራችን ላይ ውድ ቤተሰቦቻችን የብሪያን መቤሞ ዝውውር እንደ ጌኬር እስከ አስቸጋሪ ላይ ሆኖ ይችላል። ምክንያቱም ተጫዋቹ ሁሉ ነገር ለማንቸስተር ዩናይትድ ለመጫወት ፍላጎት ስላለው የገንዘቡ ጉዳይ ግን በተወሰነ መንገድ አሁንም ድረስ ዝውውሩ ለመዘግየቱ ምክንያት እንደሆነ ይታወቃልና በዚህ ጉዳይ ላይ በማንቸስተር ዩናይትድ እና በብሬንትፎርድ መካከል የሚደረገው ድርድር በጣም ወሳኝነት ይኖረዋል። ይህን ተጫዋች ለማምጣት ገንዘቡ በተለይ ማንቸስተር ዩናይትድ፣ ከዛ ውስጥ ደግሞ ዩናይትድ መልቀቅ ያለባቸው የተወሰኑ ተጫዋቾች አሉ። በተለይም ቡድን ውስጥ ላይ ያገለግሉ የሚችሉት እነ ማርከስ ራሽፎርድ ይጠበቃሉ። አሌሃንድሮ ጋር ናቸው ለገቢ ያቀርበል። ኮቢ ሜኖ እንኳን የመሸጡ ነገር እርግጥ አይደለም። እንደውም እነ ቤን ጃኮብስ የመቆየት እድሉ በጣም ሰፊ ነው እያሉ ነው ከማንቸስተር ዩናይትድ ጋር በተያያዘ ይዘውት በወጡት መረጃ። ስለዚህ አሌሃንድሮ ጋር ናቸው እርግጥ ስለሆነ የእሱን ሽያጭ እንጠብቃለን። ስለዚህ ለዩናይትድ ሌላ የገቢ ምንጭ ሊሆንለት ይችላል፣ ምንም ጥርጥር የለውም። በዛ ላይ ደግሞ በማንቸስተር ዩናይትድ በኩል ቀጣዩ ውድድር አመት የአውሮፓን መድረክ እንዲሁም የጨዋታ ብዛት ቁጥር ስለሚቀንስላቸው ዩናይትዶች ጥሩ ቡድን ለመገንባት በጣም የተመጠነ እና በጣም የተረጋጋ ቡድን ለመገንባት በቂ ጊዜ ይሰጣቸዋል። በዛ ላይ ቡድኑን በደንብ መገንባት የሚያስችል ጊዜ ይኖራቸዋል እና ቪክተር ጌኪሪስክ የአውሮፓ ሻምፒዮንስ ሊግ ትኬት ተንቢልም በስተ መጨረሻ መለዩ ዩናይትድ እጅ የሰጠ የሚመስልበት ብሪያን መቤሞ አስቀድሞ ፍቃድ የሰጠበት ነበር እና ዩናይትድ ቤት ከሰሞኑ እንግዲህ በትልቁ በድርድር ሂደቱ ላይ በጣም የምንጠበቃቸው ናቸው። ስለዚህ ማንቸስተር ዩናይትድ ቤት ጠንከር ያለ ፍላጎት ብሬንት ፎርዱ ብሪያን መቤሞም ቪክተር ጌኬሬስክ ላይ ቢኖርም ግን አስቀድመን የምንጠበቀው የብሪያን መቤሞን ዝውውር ነው። ከዛ ውጪ በማንቸስተር ዩናይትድ በኩል እንግዲህ የመጀመሪያ ፈራሚያቸው ማቴዎስ ኩንሃ በብራዚል የብሔራዊ ቡድን እንግዲህ ጨዋታ ላይ ማለት ነው፣ ድል ባደረጉበት ጨዋታ ፓራጓይን የቪኒሽስ ጁኒየር ግብ እንድትቆጠረ አመሻሽተው ማቀበል የቻለው እሱ ነበር። የማንቸስተር ዩናይትድ አዲሱ አስር ቁጥር ለባሽ ይሆናል ተብሎ ይጠበቃል። በማንቸስተር ዩናይትድ ትልቅ አጋጣሚ ነው። ተጫዋቹም ራሱን አሁንም በደንብ እያሳየ የሚገኝበት ሂደት ስላለ በጣም ጥሩ የሚባል አጋጣሚ ነው። ሌላው ግን በማንቸስተር ዩናይትድ የቪክተር ኦስሜን ስም በተደጋጋሚ እየሰማ ነው እንገኛለን። በተለይም አሁን ላይ ዮጌሬስክ ይሻላል፣ ኦስሜን ይሻላል። ያው ሪዮ ፈርዲናንድን ሀሳብ በመረጃችን አድርሰናችሁ ነበረና ሪዮ ፈርዲናንድ በፍጹም ለዩናይትድ የሚሆን ተጫዋች አይደለም እያለ ነው። በእርግጥ እሱ መከራከሪያ ነጥቦች አሉት። ከፕሪሚየር ሊግ ልምድ አንጻር፣ ከተጫዋቹ ፕሮፋይልና ከዩናይትድ የአጨዋወት ባህል አንጻር ብዙ የሚያነሳቸው ነገሮች አሉ። ቅድሚያ ሊሰጠው የሚገባው ለ ኦስሜን ነው እያለ ነው። ኦስሜን በአውሮፓ እግር ኳስ ውስጥ በደንብ ተፈትኖ ያሳለፈ ተጫዋች ከመሆን አንጻር በሚል ነው። የራስመስ ሆይሉንድ ጉዳይ የጊዜ ጉዳይ ካልሆነ በስተቀር ዩናይትድን መልቀቁ የሚቀር አይመስልም። በተለይም ዩናይትድ የፊት መስመሩ ላይ አጥቂ የሚያመጣበት ከሆነ ከጌኬሬስም፣ ከቪክተር ኦስሜንም አንዳቸውን የሚያመጣ ከሆነ በቦታው ላይ ዩናይትድ እንግዲህ የዚህ ተጫዋች መልቀቅ አይቀርም። ምናልባት ግን የዜርኪዚ ጉዳይ እርግጥ መሆኑ ባይቻልም ምናልባት ከወደ ጣሊያን አካባቢ ፈላጊዎች ስላሉት የሱም ጉዳይ የተዘጋ ወይም የተቋጨ ጉዳይ አይደለም። ውድ ቤተሰቦቻችን፣ ሌላው ግን ጊቭሚ ስፖርት ከዩናይትድ ጋር በተያዘ አንድ መረጃን ይዞ ወጥቷል። ማይሰሩ ዩናይትዶች ሀይደን ሀኪ ላይ ጠንካራ ፍላጎት አላቸው የሚል መረጃን ይዞ ወጥቷል። ከሚድልስ ቦሮ ጋር እንግዲህ ምርጥ ጊዜን እያሳለፈ የሚገኝ ተጫዋች ነው። ዩናይትድ እሱን ከሀገሩ ምርጥ ወጣት አማካዮች አንዱ አድርጎ ነው የሚመለከተው እና በቀጣይ የግሉ የማድረግ እቅድ ያለው እየተባለ ይገኛል። ለማንቸስተር ዩናይትድ ይህን ተጫዋች ለማስፈርም ምን ያህል ጥረት ያደርጋሉ የሚለው መረጃውን ተከታትለን እናደርሳችኋለን። ከአርሰናል ጋር በተያያዘም የአርሰናል ደጋፊዎች በተወሰነ መንገድ በሀሳብ መስጫ ሳጥናችን ላይም ሲያጋሩን የነበረው ነገር ክለባቸው ሁልጊዜም የሚከተለው የዝውውር መስኮት ላይ የሚከተለውን ስትራቴጂ ብዙ የአርሰናል ደጋፊዎች አይወዱትም። አንደኛ ነገር ፉክክር ይበዛል። ተጫዋቾች ላይ በዘገየ ቁጥር አንድ ክለብ ፉክክር ጫና ይበዛበታል። ሻጭ ምንም እንኳን ተጫዋቹ ቅድሚያውን ለአርሰናል ቢሰጥም፣ ሻጭ ክለብን ጫና ውስጥ እንዲገባ ያደርገዋል። የሚቀርብላቸው ገንዘብና ና አል ሂላል ለቤንጃሚን ሼሽኮ ፍላጎት እንዳለው አረጋግጧል። ነገር ግን ተጫዋቹ የአውሮፓን እግር ኳስ መምረጡ እንጂ ተጫዋቹ ረብጣ ብሮችን ቢመርጥ ኖሮ ከአርሰናል እጅ ላይ ያመልጥ የሚችልበት እድል ነበርና አርሰናልን ለመቀላቀል አሁንም ፍላጎት ዋለም ሳይመን ኮል እንደዚሁም ፋብሪዞ ሮማኖም ይሄን መረጃ አረጋግጠውታል። ስለዚህ አርሰናል በጣም የዘገየ የዝውውር ፖሊሲን መጠቀሙ እዚህ ዝውውር ላይ በጣም አደገኛ ነገር እንዲገጥመው ከሳኡዲ አረቢያ ክለቦች ገጥሞት ነበረ። ይህንንም ተመልክተናል። ምናልባት ዴክላን ራይስን ምና ለማጣት በጣም ተቀርበው ነበረ። በባየር ሞኒክ፣ በማንቸስተር ሲቲ አልፎ አልፎም ከሪያል ማድሪድ ጋር ስሙ ሲያያዝ ነበረ። በኋላም ላይ የማይክል አርቴታም ትልቅ ስራ ነበረ ዴክላን ራይስን በፕሪሚየር ሊግ እና በአርሰናል ያስቀረው ወይም እንዲፈርም ያደረገው። ስለዚህ እንደዚህ አይነት ነገሮች እንግዲህ በዴክላን ራይስ መንገድ ሁሉንም ነገር ማድረግ ላይቀል ይችላል። ለማንኛውም የአርቢ ሌብዥንጉ ዳይሬክተር ማርሴል ሻር የአርሰናል ውሳኔ ለማፍጠን ሲል ለሸሽኮ ዝውውር ከሳውዲ ክለቦች ጥያቄ እንደቀረበ በማድረግ ለሚዲያዎች አሰራይቷል የሚሉ መረጃዎች ደግሞ በተቃራኒው እየወጡ ይገኛሉ በዚህ ዝውውር ላይ ለማንኛውም በርከት ያሉ ምንጮችም ይህንን አረጋግጠውታል። በእርግጥ እሳቸው ግን የለም፣ በርከት ያሉ ለአርሰናል ቅርብ የሆኑ ምንጮች ዝውውሩ ላይ ጫና ለመፍጠር ነው የሚሉ መረጃዎች አሉ። ከዛ በተጨማሪ ሊዊስ ስኬሊ እስከ 2030 ድረስ እንግዲህ በአርሰናል የሚያቆየውን ኮንትራት ለማፈራረም ጥረት እያደረጉ ነው። ኢታነን ዋኔርንም በተመሳይ ገና ወጣት ናቸው። ማይል ሊዊስ ስኬሊ እስከ 2030 ቢፈርም 24 ዓመቱ ነው የሚሆነው። ውድ ቤተሰቦቻችን ይህም ተጫዋችና በአርሰናል በኩል በተወሰነ መንገድ እየሰሩበት ያለው ሸሽ ኮኖም ግን በጣም የዘገየ ዝውውር በሚል በበርካቶች ወቀሳ እየቀረበባቸው ይገኛል። እንግዲህ ከአርሰናልም ጋር በተያዘም ቀጣይ ሳምንት ትልቅ ነገር እንጠብቃለን በዝውውር መስኮቱ። ሌላው ሻምፒዮኑ ሊቨርፑል ነው። ሊቨርፑል በጣም ምርጥ ጊዜን አሳልፏል በዝውውር መስኮቱ ላይ አስቀድሞ ለትሪንት አሌክሳንደር አርኖልድ ተተኪ ጀሬሜ ፌሪፖን ግን አመጣ። ስለዚህ ምንም ክፍተት አልፈጠረም፣ በቦታው ላይ ነበረ። ከዛ በኋላ ደግሞ ቡድኑን የሚያጠናክሩ ተጫዋቾችን ነበረ ማምጣት የፈለገውም። አሁን የፍለረን ቨርዝ ዝውውር ጉዳይ ኦልሞስት በቃል ደረጃ ተስማምተዋል። የሚጠበቀው 150 ሚሊየን ዩሮ እንደነበር ይታወቃል። የዓለማችን ሶስተኛ ውዱ ዝውውር ይሆናል። ከኔይማር ጁኒየር ወደ ፓሪሰን ጀርሜን ከባርሴሎና እንደዚሁም ከሞናኮ ኬሊያን ምባፔን ወደ ፓሪሰን ጀርሜን ያመራበት ሂሳብ ቀጥሎ ሶስተኛ ውዱ ዝውውር ነው። አራተኛው በጣም ውዱ ዝውውር ሆኗል የፊሊፔ ኮቲኒዮ ሶስተኛ ደረጃ ላይ ነበረ። አሁን የፍለረን ወርዝ ይበልጠዋል ማለት ነው። ስለዚህ ፍሬድሪኮ ኬዛ፣ ምንም ጥርጥር የለውም ሊቨርፑልን የሚለቁበት ሰዓት እንደደረሰ ማሳያ ነው። ጆታ ዳርዊን ኑኔዝ እርግጥ አይደለም። ኑኔዝ በእርግጥ በአትሌቲኮ ማድሪድ እንደሚፈለግ መረጃዎች እየወጡ ይገኛሉ። በተለይም አትሌቲኮ ማድሪድ በዋነኝነት ተጫዋቹን የፈለጉት አሁን ላይ የዩሊያን አልቫሬዝ ቆይታ በራሱ መቶ ፐርሰንት እርግጥ እንዳልሆነ ይታወቃል። በተለይም ዩሊያን አለቫሬዝ በበርካታ ክለቦች ይፈለጋል። የናጠዋለን ስጋት አለ። በአትሌቲኮ ማድሪድ በኩል ምንም እንኳን በዚህ ክረምት ይሁን አይሁን እነሱም እርግጠኛ በሆኑም ፈላጊዎች ያሉት ባርሴሎና ጋር በስፋት ስሙ ሲያዝ ነበር። ደግሞ አንዳንድ መረጃዎች የቀጣይ ዓመት የሮቤርት ሌቫንዶስኪ ተተኪ እንዲሆን የሚፈለገው በባርሴሎና ዩሊያን አልቫሬዝ ነው የሚሉ መረጃዎች ሲወጡ ነበርና እና አሁን የሊቨርፑልን ዳርዊን ኑኔዝን እየተመለከቱ ነው የሚሉ መረጃዎች ወጥተዋል። ወጣም ወረደም ለመልቀቅ ዝግጁ ናቸው በሊቨርፑል በኩል። ስለዚህ የጆታ የዳርዊን ኑኔዝ የሉዊስ ዲያዝ ቆይታ በራሱ የተረጋገጠ አይደለም። ሉዊስ ዲያዝ ግን ሀገሩ ኮሎምቢያ ከአርጀንቲና ጋር አንድ ለአንድ በተለያየችበት ጨዋታ ላይ በጣም አስደናቂ ብቃቱን አሳይቷል የጨዋታውን መሪ የምታረግብ ያስቆጠረው ተጫዋች እሱ ነበረ በሊዩስ ዲያዝ በኩል ከአርጀንቲና ጋር በነበረው ጨዋታ አንድ ግብ አምስት ሙከራ አምስት የተሳካ ድሪብል አስራ ሁለት የአንድ ላንድ ግንቶችን አሸንፏል ሁለት ቁልፍ ኳሶችን አቀብሏል መቶ ፐርሰንት ረጅም ኳሶቹ ስኬታማ ነበሩ መቶ ፐርሰንት የተሳካ ክሮስን አድርጓል ወደ ስምንት ነጥብ ስድስት ሬቲንግ ተሰጥቶታል በጣም አስደናቂ ምሽት ነበረ ማሳለፍ የቻለው ተጫዋቹም የዚህ ተጫዋች ግን ከሊቨርፑል የመልቀቀ ጉዳይ በቀላሉ የሚታይ አይደለም። ሊቨርፑሎች በቀላሉ ይለቁታል ተብሎ አይታሰብም። በጣም ትልቅ ገንዘብ ይፈልጉበታል። በዛ ላይ ደግሞ ተተኪውን በቦታው ላይ ማግኘት የሚችሉበት ደረጃ ላይ መሆናቸውን ማወቅ ይፈልጋሉ። በእንደዚ አይነት መንገድ ነው ተጫዋቹን እንግዲህ ሊለቁት የሚችሉት። ለማንኛውም በሊቨርፑል በኩል የፍለረን ዌልዝ የጀሬሚ ፍሪፖንግ መምጣት ቡድኑን በብዙ መንገድ ያጠናክረዋል፣ ምንም ጥርጥር የለም። በቀጣይም የሚጠበቁ ዝውውሮች አሉ። በእርግጥ በዚህ ብቻ ይቆማል ተብሎ አይታሰብም። በሊቨርፑል በኩል በስፋት በስፋት የሚነሳው የአሌክሳንደር ኢሳክ ዝውውር ነው፣ በዘጠኝ ቁጥር ቦታ ላይ። ስለዚህ እሱ በደንብ ይጠበቃል። በቦታው ላይ ያሳኩታል አያሳኩትም የሚለው ነገር በስፋት የሚጠበቅ ይሆናል። በበርካታ የአውሮፓ ክለቦች ሲፈለግ የነበረው ተጫዋች ጎሜዝ በስተመጨረሻ ለማርሴ እስከ 2028 መፈረሙን ሰምተናል። ማርሴ ሕክምና ምርመራውን ዛሬ ያደርግለታል። ተጫዋቹ አስቀድሞ እስከ 2028 እንደሚፈርም ሲጠበቅ ነበረ። አንጌል ጎሜዝ በነገራችን ላይ በዩናይትድ አካዳሚ ያደገ፣ በሊል የተጫወተ፣ በአስደናቂ ብቃቱም ያስመሰከረ ግን ደግሞ በነፃ እንደመገኘቱ በርካታ ክለቦች ይወስዱታል የሚል ምልከታ ነበረ። ግን ወደ ማርሴ ያቀንቷል በስተመጨረሻ ያው ሲጠበቅ የነበረ አንደኛው ዝውውር ነው። ፋብሪዚዮ ሮማኖ ማረጋግጦት አለ ይህንን ዝውውር። ሌሎች በርካታ ያሉ መረጃዎችን በቀጣይ የስፖርት የመረጃ ክፍለ ጊዜ እናነሳቸዋለን። ውድ ቤተሰቦቻችን ከዝውውር ጋር በተያዘ ግን ከሞላ ጎደል ባለፉት አስር ቀናት ውስጥ የነበሩ ሲደረጉ የነበሩና በቀጣይ የሚጠበቁት እነዚህ ናቸው። በሩመር ደረጃ የወጡ በርካታ መረጃዎች አሉ። ሲረጋገጡ በቀጣይ መረጃ ላይ የምናደርሳችሁ ይሆናል። ውድ ቤተሰቦቻችን አሁኑ መረጃችንን እዚህ ጋር እንቋጭና በቀጣይ መረጃ ላይ እንገናኝ።